ምጽዋ ላይ እራሳቸውን የሰው ጀነራል። ምጽዋ በሻዕቢያ እጅ ሲወድቅ አለይም ብለው ቀይ ባህር ላይ እንደ አጼ ቴዎድሮስ ሽጉጥ ጠጥተው የተሰዉት ኢትዮጵያዊ ጀነራል የመጨረሻ ቃል። በዚች የኢትዮጵያ ሕዝብ የባህር በርና ዓለም አቀፍ ወደብ በሆነችው ምጽዋ ከተማና በቀይ ባህር ጠረፍ ላይ ቆሜ ሽጉጤን ለመጠጣት ዝግጁ ሆኛለሁ። በእውነት እኔ ዛሬ በሞት ብሸነፍም በታሪክና በመጪው የኢትዮጵያ ትውልድ ፊት አልሸነፍም። የአጼ ቴዎድሮስን እድል በማግኘቴ በጣም እኮራለሁ። የብርጋዴር ጀነራል ተሾመ ተሰማ የመጨረሻው መልእክት ከምጽዋ ከጠዋቱ አንድ ሰዓት ተኩል ሲሆን ጀነራል ተሾመ ተሰማ ምጽዋ ከተማ ላይ የተወሰኑ የጦር መኮንኖችና ማረግተኞችን ሰብስበው ንግግር አደረጉ ሻቢያ ያለ የሌለ ኃይሉን ተጠቅሞ ምጽዋን ለመያዝ ቆርቶ መነሳቱ ጥርጥር የለው እኔ የሚጠበቅብኝን አደራ ተውጥቻለሁ። ከጥር 30 ጀምሮ እስከ የካቲት 9 1982 የሞት ሽረት ትግል አድርጌያለሁ ከዚህ በኋላ የራሴን ህይወት በክብር ማጥፋትና ለኢትዮጵያ ጀግኖች ታላቅ ተምሳሌት ከመሆን ሌላ አማራጭ የለኝም። ጀግንነት ማለት በሁሉም መልክ ለጠላት ምቹ ሆኖ አለመገኘት ነው። እኔ ዛሬ ብሞት ብሸነፍም፣ በታሪክና በመጪው የኢትዮጵያ ትውልድ ፊት አልሸነፍም። የአፄ ቴዎድሮስን እድል በማግኘቴ በጣም እኮራለሁ። ጎበዝ ስሙኝ፣ ይህ የአደራ መልእክቴ ነው። ነገ ለኢትዮጵያ ሕዝብ ይደርስ ይሆናል። ምናልባት አምላክ ካለ ከእናንተ አንዱ መልእክቴን ያደርስልኛል። ዛሬ ሻቢያ ምጽዋን ይቆጣጠራል። ይህ ደግሞ ለኢትዮጵያ ሀገሬና ህዝቦቿ ትልቅ አደጋ ነው። ምናልባትም የኢትዮጵያ የተፈጥሮ ድንበር የሆነው ለዘመናት በአባቶቻችን የደም ዋጋ ጸንቶ የቆየውን የባህር በራችንን በመዝጋት በምድር ተወሰነን እንድቆይ ይደረግ ይሆናል። ይህ ደግሞ የሞት ሞት ነው። የፈለገ ጊዜ ጠይቅ እንጂ የኢትዮጵያ ህዝብ የባህር በር አልባ ሆኖ የኢምፔሪያሊስቶችና ጋሻ ጀግሬዎቻቸው ተሸንፎና እጁን አጣጥፎ አይቀመጥም። ይህ ከሆነ የአጼ ዮሐንስ የራስ አሉላ አባ ነጋና የኔን ጨምሮ የአብዮታዊ ሰራዊት አባላት አጥንትና ደም በኢትዮጵያውያን ትውልድ ሁሉ እስከ ዘላለሙ ይፈርዳል። ጊዜውን ጠብቆ የኢትዮጵያ ጀግና ምጽዋል ለኢትዮጵያ ህዝብ እንደሚያስረክብ እምነት የጸና ነው። አንድ ሰው ቤት ሲሰራ የሚሰራው ቤት በርና መስኮት አሉት። አንድ ሰው ደግሞ ሞተን በል መቃብሩ በርና መስኮት የለውም። ይህ ምሳሌ ከገባችሁ፣ ባህር በር የሌላት ሀገር ሞቶ ከተቀበረ ሰው የምትለየው በትንሹ ነው። ቀይ ባህር ለእኔ ዘላለማዊ ቤቴ እንዲሆን ወስኛለሁ። ደስተኛና እድለኛ ጅራ ነኝ። ከታደሰ ቴሌ ሳልቫኖ አይ ምጽዋ መጽሐፍ በባምላክ ተስፋዬ ነው። እንዲህ አይነት ታሪኮች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰቡ ነው።